በእርግጥም ዶናልድ ትራምፕ አሁንም የሁለቱ ሀገራት ግጭት በሰላም እንዲቋጭ እንደሚፈልጉ እየተናገሩ ነው። ነገር ግን ያለፉትን ሁለት ወራት ከዩክሬን ጋር ሽርብትን ከማለታቸው አንጻር በቀጣይ የትኛውም ነገር ሊፈጠር እንደሚችልና እሳቸውም ለዩክሬን የትኛውንም ነገር ከመስጠት ወደኋላ ሊሉ እንደማይችሉ ያስታውቃል። ትላንት ምሽትም በዚህ ዙሪያ ሰፊ ዘገባ ይዞ የወጣው ሂንዱስታን ታይምስ ሩሲያ ከወዲሁ ነገሮችን መዘጋጀት መጀመሯና እጅግ ግዙፍ በሆነ ቦምብ ዩክሬንን ስትደበድብ ማደሯን ገልጿል። ሎዞቫ የምትባለው የዩክሬን ከተማም ለመጀመሪያ ጊዜ የሩሲያን ጡጫ ቀምሳለች፣ እንዳይሆኑ ሆና ስትነድም ማድራለች። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም አሜሪካ መሳሪያዎችን ለዩክሬን ማስታቀፏንና እርዳታዎችን ማድ ማድረጓን እስካላቆመች ድረስ ጥቃታችን ተጠናክሮ ይቀጥላል፣ ለማንምም አንመለስም ብለዋል። If long-range missiles are going to be applied from Ukraine into Russian territory, it will also mean that they are operated by American experts, military experts. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።